ሰምቶ ዝማለ ጆሮዬ አይቶ ዝማለ ሃይኒ ውድ ከታገሰ እስከቻለ ትዕግስትን ያህል ምናለ ሰው በወደደው ይደክማል ሰው ባፈቀረ ይከንፋል ወርከ ታገሰ እስከቻለ መቻለን ያህል ምን አለ ያምለኔ ያምለኔ ለኔም ለኔ ስለው እኔም ለኔ ስለው ቆንጆ ከሱ ወዲያ የሌለ መሰለው የሌለ መሰለው የሌለ መሰለው ናፍካሪው በስቶ ልቡን ስለነሳው፣ ልቡን ስለነሳው፣ ፈረሰኛ ወስዶ እግረኛ መለሰው፣ እግረኛ መለሰው።

እያወራውን የሚኖር የሚተገብር አውርቶ ብቻ የሚቀር ሰው ደስ አይለኝም ለምን እኔ አውርቼ መቅረት ስለማልፈልግ ለምሳሌ ይሄንን ማለት አሁን ለምሳሌ ብዙ ጊዜ ወንዶች ሊቀርቡ ሲሉ ሴቶችም ምናቸው እና ብዙ ጊዜ ምን ይላሉ እኔ ላንተ ይሄን ብዙ ነገር ይላሉ አይደለም ለምሳሌ በቃ እስከ ምንም ነገር በህይወታችን ቢፈጠር አንለያየም? እኔ ለአንቺ ሁሉ ነገሮች ነኝ። እኔ ከአንቺ ጋር ስኖር ሁሉ ነገር አደርጋለሁ አለ። ለትዳሮች መስፈርቶችን ያንን መስፈርት ልክ የሚያሟላልሽ ይሆናል። እኔ ከምንም በላይ ቤተሰቤን የሚወድ ቤተሰቤን የሚያከብር፣ እኔም ቤተሰቡን የሚወድ ቤተሰቡን የሚያከብር፣ እኔ በእርግጠኛነት ሆኜ ይገኛለውን እሆናለውን በራሴ መቶ በመቶ ተማመናለውን፣ እና ያወራነውን የምንተገብር ሰዎች መሆን አለብን እንጂ በወሬ ብቻ የምናልፍ ሰዎች መሆን የለብንም። ስነ ምግባር ያለው አይደለ? ከዛ በኋላ ዜሮ ናቸው። ግልጽ አዎ፣ የምር አሁን፣ ብዙ ጊዜ እኔ እሷነቷን ብቻ ነው የምፈልገው። ገባሽ አይደለ? እኔ እሷ መሆኗን ነው የምፈልገው። እኔ ከእሷ ምንም አልፈልግም። ፍቅር ነው የምፈልገው ምናምን፣ ግን ስትገቢበት የለም ማለት ነው ስትገቢበት ሌላ ዓለም ይሆናል ይቀየራሉ፣ ሴቷም ትቀየራለች። እና ሌላ ዓለም የምር የሆነ በቃ የሚያስደነግጥሽ ነገ የምትገቢበት ጊዜ አለ ማለት ነው። እንዴ እኔ የማውቀው እሱ ነው። እንዴት ያለሽ ከባድ። እንዴ ያወራው የት አለ የሚኖረው ሌላ ነው ያወራው። እሳ የተወራው ነገር ውሸት ነው። እንዴ አንዳንዴ ታውቂያለሽ፣ ብዙ ጊዜ ትዳር ዘለቄታ ማይኖረው ለዚህ ነው። እያወራ ነው አንኖረውም ቀበሻ እንደ ያወራ ነው አንኖርም። የተወራው ለሌላ አለም ይሆናል። ስለዚህ የምንኖረውን እናውራ እንተግብረው፣ ያኔ ፍቅራችንም ይሰምራል። ይሄ ይሄ ለሴትም ለወንድም ነው። ሴቶችም አሉ ብዙ ጊዜ ያወሩትና ያወሩትን አይኖሩትም። አይደለም ሁሉም አንድ አይደለም። እንደዛም የሚተገብሩ አሉ። እኔ አንዳንዱን ነው ያልኩት አንዳንዱን ነው ያልኩት፣ ሁሉም አይደለም። እና ያወራለውን እንኖር እንተግብረው። በቃ አፋችን ያን ሰው ብቻ ለማስመጥ ያን ሰው ብቻ ለማሳመን ብለን ማንኖረውን አናድርግ። እኔ ነኝ ልቅረብ፣ እኔ እኔ እኔ ነኝ ልቅረብ። እሱም እሱን ሆኖ ይቅረብ። ሌላ ሰው ሆኖ መቅረብ የለበትም። ለምን ዛሬ ላይ ዋሽቼ አስመስዬ፣ አዎ አስመስዬ። አሁን ለምሳሌ የሌለኝ የኔ ጸባይ ይሄ ነው የኔ ጸባይ ይሄ ነው ምርጥ ምርጡን ነገር አያቸለ የኔ ማንነት ደብቄ ምርጥ ምርጡን ነገር ስለኔ እንዴ ስለኔ ምርጡን ብቻ ሳይሆን ማለት ነው የኔን ሌላኛውንም አንደኛ ድክመቴን ሁለተኛ ያለብኝን እንከን ፀባይን የሆነ በቃ እኔ እኮ እናት ነኝ፣ እኔ እኮ መሬት ነኝ፣ እኔ ይሄ ነኝ። ኖ መሆን የለበትም ከነ ምናምንሽን ነው። ለምን ዛሬ ላይ ደብቄ በቃ ጥሩ አድርጌ ራሴን የሆነ ፐርፌክት በቃ አላለን እንትን አድርጌ ከቀረብኩኝ ነገ ባንነት ይወጣል እኮ። ስለዚህ ያንን ሳይሆን እውነተኛ ሆኜ መቅረብ ያለኝን የሆንኩትን። እኔ ድሃ ልጅ ከሆንኩኝ እኔ ድሃ ልጅ ነኝ። እኔ መጥፎ ጸባይ ካለብኝ እኔ ይሄ ጸባ አይሻለህ ? ወንዱም እንደዛ አሁን አንዳንዴኛ አንደኛ የሆነ እንትን ብለን እኔ ስማርት ታርገን እራሳችንን መቅረብ የለብንም ከነ ጉድለታችን። ለምን ነገ ላይ የሚወጣ ነገሮች አሉ። ገባቻለ? አንዳንዴ ትዳር ቀርቶ ፍቅር እራሱ ስንጀምር ማለት ነው ትቃቃ አይደለችም። አሁን ላይ ሁሉ ሲንግል ማሞች ሲንግል ዳዶች እየበዙት እኮ በዚህ ምክንያት ነው፣ የውሸት ማንነታችንን ይዘን ስለምንቀርብ ነው። ሁሉም አይደለም። አሁንም በድጋሚ የምናገረው ማለት ነው። አሁንም በድጋሚ የምናገረው ነገር ሁሉም አይደሉም። እንደዛ ምርጥ የሆኑ ሰዎች አሉ። በእውነተኛ ማንነት ቀርቦ እውነተኛ ትዳር፣ እውነተኛ ኑሮ። በእውነተኛ ማንነት ተቀረብን ማለት ነው እውነተኛ ትዳር ነው የምንኖረው። እውነተኛ ፍቅር እየጣመን ይመጣል ማለት ነው። ፍቅሩም፣ ትዳሩም፣ ሕይወቱም እየጣፈጠን ይመጣል ፈጣሪም በረከቱን ፍቅሩን ያወርድልናል። ከዋሸን ግን እኮ ውሸት ነው ያ። እውነት ሲወጣ ያ ትዳር ይበተናል። ስለዚህ የሚኖር ሰው ነው እኔ ደስ የሚለኝ እውነትን የሚኖራ ሰው ትዳር የሚኖራት ሰው ትዳርን ትዳር መልክ ቆንጅና፣ እኔ ችግር የለብኝም። ቆንጆ ወንድ ቆንጆ ምናምን ገንዘብ ያለው ሀብታም ምናምን ነው፣ ግን የሚሰራ ገባሽ አይደል? ሰርቶ እኔንም የሚያሰራኝ የሚያበረታታኝ፣ የመስራት ሞራል ያለው የጭንቅላት ድሃ ያልሆነ ገባሽ አይደል? ምርጥ አስተሳሰብ ያለው ምን ሆነች? የጠፋሹ አልጠፋም አሉ እኮ መንገዴ። ስለዚህ እውነተኛ መኖር አለብን። ያ ከሆነ ደስ ይለኛል ማለት ነው። ምርጥ አስተሳሰብ ያለው ወደፊት ይዞኝ የሚጓዝ ቁልቁል ወደ እንደ ካሮት የሚቀብረኝ ሳይሆን ማለት ነው እንደ ግንድ ግንድ፣ የለም ግንድ ወደ ላይ ነው እኮ የሚያድገው። እንደዛ አብሮ የሚያድቀን ማሳድገው የሚያኮራኝ የማኮራው ለልጆች ሲራሱ ምርጥ ጣሪያ የምትሆኝ ማለት ነው። ምርጥ እናት መሆን ምርጥ አባት የሚሆን ያኑኔ ደስ የሚለኝ ሁኔ ማርበና ስትነገራ ሰራችሁሁን ማለት ነው። አሁን ደሞ ማለት ነው አንዳንድ ሰዎች መጥተው ምናምን እዚህ ጋ ነኝ እኔ እንደዚህ ነኝ፣ ሰው ረዳ አለው፣ ገንዘብ አለኝ ምናምን ይላሉ ማለት ነው። ወይስ ምንድን ነው የሚመስልሽ? ማለት ምንድን ነው ማለት በትክክለኛ መልክት እውነት ዳር ፈልገው ከሆነ በትክክለኛ ማንነታቸው የትም የሆኑ ምንም ይኖራቸው በትክክለኛ መንገድ መቅረብ አይሻልም ወይ ምን ትያለሽ እዚህ ጋርስ ማለት እኛ አሁን የሱ ገንዘብ የሱ ነው የሱና እኔ አብረን አውራ ማለት አብረን እንቀጥላለን ማለት አይደለም አይደለ የሆነ ቦታ ላይ ማግባባን ነገሮች ሊኖር ስለዚህ የሱ ሀብት ምን ያህል ጊዜ ምን ያህል እድሜ ዋጋ ከፍሎ እንዳገኘ እሱ ያውቃል ማለት መጀመሪያ ሁላችንም ባዶ ነበርን፣ ወደዚህ ምድር ላይ ስንመጣ ማለት ነው። ወይ በቤተሰብ ሀብት የሆነ ደረጃ እየደረስን ነው፣ ወይ ሰርተን ለፍተን አምስት አመት አርባ አመት ዋጋ ከፍለን ነው የሆነ ቦታ እየደረስን ነው። አይደለም ወይም ገንዘብ ያለን እና የሆነ መነሻችንን እንረሳዋለን። ከዛ የሆነ በብር ምናምን የሚመጻደቁ ሰዎች አሉና ምን ትያለሽ? ሁላችሁንም ሰላም ብያለሁኝ፣ አመሰገናችኋለሁ ሁላችሁንም ተደማምሩ። ቤተሰብ እንዴት እንደሆነ ታውቂያለሽ። ትላንትና በሆነ አጋጣሚ ይህንን ነገር እየተናገርኩት ነው ማለት እያወራው ነበር። አንዳንዴ ሰው ማለት ነው ያለው ሰው አብዝቶ መኩራት የለበትም። ለምን እንደሆነ ታውቃላችሁ? ገንዘብ አላፊ ጠፊ ነው፣ ዝናም አላፊ ጠፊ ነው፣ ውበትም አላፊ ጠፊ ነው። ማንነት ብቻ የማያልፍ የማይጠፋ ነው። ስምም አያልፍም፣ አይጠፋም። ገባችኋል? ስማችን የሰው ልጅ ማለት ነው ሞቶ ስሙ አይቀበርም፣ አይደለ ያ ሰው ተቀብሏል፣ ግን ስም አይቀበርም። ስለዚህ ማለት ነው አንዳንድ ሰዎች ያደረጉት ነገር እንዲወራላቸው ይፈልጋሉ። እሱ እኮ እንዲያደረገ እሷ እንዲያደረገች ኖ በእግዚአብሔር ዘንድ ይጻፍልን እንጂ በሰውኛ ሰውኛ ነው። ነገ ዛሬ ላይ ጥሩ ነገር ያደረገ ሰው ነገ ላይ ማለት ነው አንድ ጥፋት ካጠፋ ስሙ እንደሚባል አሻቀው አያቸው፣ አይደለ የበዛ ሰዓት ዝና ምንም ይጠፋል። እና አንድ ምን ለማለት ፈልጌ ነው ይያለኝ ይሄኔ ይሄኔ ራስን መካብ ጥሩ አይደለም። እኔ በገንዘቡ በጥቅም የሚያማልለኝ ሰው በጣም ነው የሚያስጠላኝ አሉት። እኔ በገንዘቡ የሚገዛኝ ሰው እኔ ሸቀጥ አይደለሁ፣ የሱቅ እቃ አይደለሁ። ሌላውም ሰው ቢሆን ማለት ነው የሆነ ማማ ማማሉ ሊወስድ እንደዚ አይደለም። እኔ የተሻለ ሀገር ነው ያለሁት። እኔ እኮ እንደዚህ ነኝ። እኔ እኮ አንቺም እኔም አንቺም ብታገቢኝ እኮ እኔ እንደዚህ ነው ያልፍልሽ። አትቀየር ያለሽ በጥቅም እየገዛኸኝ ነው በጥቅም የገዛክኝ ያ ጥቅም ካለቀ ለታሪት ቼክ እሄዳለሁ። ለምን የገዛክኝ በጥቅም ነው፣ ተማልዬ ተማርኬ የገባሁ ማለት ነው። በነገርከኝ ባለክ በገንዘብክ ነው አንተ እኔን የገዛክኝ ማለት ነው። ስለዚህ በቃ ሰው ሆነን እንቅረብ ከምንም በላይ ማለት ነው በጥቅም ይያልኝ ይያልኝ ባይወራስ ባይወራስ ነገ ላይ ስታገባ ካብራክ ስትኖርኮ ታሳያታለህ አይደል እንዴ አንተ በንጹህ ልብ ቅረብ አንቺም በንጹህ ልብ ቀረቢ ማለት ነው። በንጹህ ልብ የቀረብን ዕለታት ሁሉ ነገር እንደውም በረከት ከእግዚአብሔር ይሰጠናል፣ እኛም እንሰራለን ማለት ነው። ስንሰራ ደግሞ ፈጣሪም ይሰጠናል። ግዴታ እያለኝ ያለኝ ብለን መቅረብ የለብንም ስለዚህ በሰውኛ እንቅርብ። ሰው ሆነ መገኘት አለብን። ልክ ነው። አሁን ደግሞ ወደ ውጭ ያሉ ወንድምና እህቶቻችን አሉ በተለያዩ ሀገር ያሉ ወንድሞች አሉ፣ እህቶች አሉ፣ ምናምን ሴቶችም እንደዛ ወንዶችም አሳሳቢ የሆነባቸው ነገር አለ። ትናንትና ይሄ ጥያቄ እኔ ላይም ስለደረሰ ማለት ነው ወደ ውጪ ልወስድሽ እፈልጋለው፣ ላገባሽ እፈልጋለው ይሉና ግን እዛ ከሄደች በኋላ ወይም ከሄደ በኋላ ወደ መክዳት እየደረሰ ነው። እና ይሄ ጥርጣሬ በጣም በስቷል። እና ምን ያህል ክፉ ማለት ምን ያህል ሆኖ ነው እንደዚህ በዚህ ደረጃ ማለት በጣም መጠራጠርና መፍራት ላይ ደርሰዋል ማለት ነው። ማለት ከእንደዚህ አይነት አሳሳቢ ከሆነ ደግሞ ለምን እዛው አገራቸው ያለ ሰው ለምን አገቡ? ምን ትያለች ማለቴ ይህን ያህል ስጋት ውስጥ ከገቡ እዛ ትገኛለች ወይ ትሄጃለች ወይ ብለው ሁለተኛ የማይፈልጉ ከሆነ እዚህ ያሉትን ሴቶች የሆነንትን ባይሰጧቸው ማለቴ ይሄ አላድለ እኔ አገባሻለ ወይ እንደዚህ እንደዚህ ሁኝልኝ ምናምን። እንደውም በቅርብ ምንድነው ወለጅልኝ እና አንድ ወለጅልኝና ከዛ በኋላ ወስድሻለው እንደ እንትን ማለት ነው እንደ ዋስ ምናምን። አይ ዶንት ኖ ሲወልዱ ሴቶች የትም አይሄድም ብለው ያስባሉ። ከዛ ምን እንደሚሉ ታውቂያለሽ? ችግር የለም እንገናኝና፣ ከዛ ተገናኝ ተነሳይ፣ ቢወለድም ችግር የለውም እኔ ልጄ ነው አልክ ደውም ከዛ ወስድሻለው። ይሄ የሆነ እዝቅ እንዲህ ምናምን እንደም ገርተዋል እና ይሄ ነገር ይታ፣ ሁሉንም አይደለም። ከምን የተነሳ ነው ማለት በብዛት ነው የሚሉትን፣ ማለት ኖርማል ነው። ከውጭ ያሉ ሴቶችም ወንዶችም ናቸው። በነገራችን ላይ ወንድ ብቻ አይደለም እና ሴቷ ወደዛ ወስዳ ይተዳኛል ምናምን በማለት ብዙ ጊዜ እድሜያቸው ትልልቅ የሆኑ ሴቶች አሉ። እኔ ማታቸው ምናምን አሉ። እና ምንድን ነው በምን መልኩ ነው ሊስተካከል የሚችለው? ይሄ እንዴት ነው ሊፈታላቸው የሚችለው? እነሱም ደግሞ ወይ ካሉ እና ይሄን አል ስጋት ካለባቸው እዛ ልናያገቡ መተማመን ከሌለ እንደዚህ ይሄን አል ጭንቀቱ ውስጥ ከሚገቡ እነሱ። ኦኬ ጎበዞች ተደማምሩ። ሁላችሁንም አዲስ የመጣችሁትን ሰላም ብያለሁ በድጋሚ እኔ ይሄ ነገር እኔ ራሱ ጀምር ለኔ በጣም ይሄ ትልቅ ጥያቄ ነው ማለት በጣም እኔ ጥያቄ ይሆንብኛል፣ ማለት ነው። ቆይስ ኮመንት ላይ አንብብልሽ ማለት ነው። እየተጻፈ አለ መልስ ይሆንናል ብዬ አስባለሁ። ይሄ እንደባምራለን ያላችሁት ጎበዞች ራሳችሁ እንትን እያላችሁ ስለሆነ ራሳችሁ ጨርሱት። ስንት ችግር አለ። በአብዛኛው እውነታቸው ነው። ስንት ጉድ ነው ያለው። ለምሳሌ ጆር የምሳሌ ንገር እኔ ምኞቴ ዜድዬ መቼ ነው ሀሳብ ትንትን የምታደርገው? እሱ ዜድ ትንገረች ሌት ብዙ ጊዜ እዛ ከሄደች በኋላ ትከዳለች ምናምን ይላሉ። ሴቷም ወንዱ ምናምን የሚገርምሽ አንዳንድ ሰዎች ሁለት ቦታ ነው የሚያወሩት። ለምሳሌ አንቺ ጓደኛ ይዞና ሌላ ደግሞ የምር ከልባቸው የሚወዱት ጓደኛ ይዞና ልክ እዛ ከደረሱ በኋላ ያው እንግዲህ ወደ ትክክለኛ የምትወደው ሰው ነው የምትሄደው፣ ማለት ነው። ሰዊት ደምረሽኛል። ድሮ ገና መሰለኝ የተደማመርነው እርግጠኛ ነኝ። ሰዋ ይችሉ የሚለው ማነው? ምሳሌ፣ ቆይ እኔ ቼክ አደርግልሻለሁ። እሺ ውዴ፣ እኔ ነኝ ምሳሌ ነው ያስገጭቀይ ሚስት ትፈልጉልኝ ምግብና ልብስ ከራሱ አልደመርኩሽም ሰዊት፣ እያው መልሼልሻለሁ። እኔ እኮ ገብቼ በት ነው ማ እያው መልሼልሻለሁ። በጣም እዛ ከሄዱ በኋላ ብዙ ጊዜ ስጋት አለባቸው። ደግሞ እዛ የነፃነት ምናምን ነፃነት ስላለው ይመስለኛል። ሴቶቹ እኛ አሁን ኢትዮጵያ ውስጥ ምናምን ማለት ነው ይሄ የሴቶች መብት ምናምን የሚባለው በደንብ እንትኑ ትርጉሙ አልገባንም ማለት። አሁን ነፃነት ኖረሽ ማለት በዛ ወንድ ላይ ወይም በሰው ላይ የፈለግሽውን ነገር አድርጊ ማለት አይደለም። ገብቻ ይሄ ነፃነት የሚባለውን እየተመታታብን ይመስለኛል ኢትዮጵያ ላይ ገና አልገባንም ማለት ነፃነት ማለት ምን ማለት ነው፣ መብት ማለት ምን ማለት ነው? የሚለው በደንብ ግልጽ አልሆነልን መሰለኝ። በድምጽ ብንወያይበት አለ ትገባለ እና መግባት ትችላለን። ትገባለ ጀቲና ከገባ ደስ ይለኛል። እኔ እናንተማ አንፋታም እና ችግር የለውም። ስልክህን ጻፍና ማለት ነው ከዛ ሴቭ አድርገው ነው ነው ነገር እናውራው ነው ደስ የሚል እኮ ሀሳብ ነው ምን አለ ለምሳሌ አለ አገራቸው አገራቸው እዚህ ሲገቡ ወደ ሌላ ቦታ ይሄዳሉ በጣም ብዙ ሰው አውቋል እኮ እንደዚህ የሆነ አለ ኦኬ ወደው መስለሽ መንግስቱ ምን አለ ወደው መሰለሽ ተው ተወጡ በኋላ ጥለዋቸው ስለሚሄዱ ነው። እኔም ቢሆን መጀመሪያ ብትወልድ ኤምባሲም ለመምጣት ቀላል ነው። በቃ ወሬ ቀይሩ፣ የምትደባደቡ ትመስላላችሁ። አረ በድምጽ ብንወያያለን እንዴ? ቲቪ መልስልኝ ማሬ። አረ ሸዊት ማሬ አላልች እንጀራ ወጥ መስራት የምትችል ሴት የማትችል አይ፣ ኤልሳ ቀጥ ብላ ትመስላለች።